ፍቅር እና የፍአድ ጓደኛ የፍጡር ግብዣ አድርጎላቸው ምግብ ከተመገቡ በኋላ ፍአድን አግባባይ ያልሆነ ንግግር ተናግሮት ፍአድም ከአጠገባቸው እንድለያቸውና እንዴት ታደርጓል ማለት ነው። ይህ ነገር ያልተለመደ ና እንደው አዲስ ነገር ነው የሆነብኝ። ሰላም ውድና የተከበራችሁ የቻናል የተከታታዮች ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን ስጀምሩ በላይክ ጀምሩት። ፍቅር ዛሬ መጀመሪያ ላይ አንዳንድ ሀሳቦችን እየተናገረች ነበረ። ሰዎችን በጣም እንደምትወድና እንደምታምን ሰዎች ከእሷ ጋር ከቀረቧት በኋላ መቼም ቢሆን ሊለዩት እና ሊርቋት እንደማይችሉ አድርጋ እንደምታስብ ነበረ የተናገረችው ማለት ነውና በነገራችን ላይ ሰዎችን እስከ ጥግ ድረስ ልንወዳቸው ልናከብራቸው ልናምናቸው እንችላለን። ግን ደግሞ እራሳችንን በማይጎዳ እና እኛ እናታችንን አሳልፈን በማንሰጥበት መልኩ መሆን አለበት፣ እነሱም ሳይጎዱ እኛም ሳንጎዳ እንጂ ያ ማለት ለምሳሌ ሰዎችን ከኛ ጋር ምንም አይነት ጉዳት ሳያደርሱ እኛም ደግሞ ሰዎች ጋር ምንም አይነት ጉዳት ሳናደርስ በሰላምና በፍቅር መለያየት ይቻላል ማለት ነው እና ግዴታ በፀብ ግዴታ ደግሞ ሰዎችን በመዘላለፍ ብቻ መሆን የለበትም። ብቻ ግን ዛሬ ጓደኛዋ ጋ ፕሮግራም እንዳለ ነበረ የምታውቀው። እዛ ከሄደች በኋላ ግን የፍጡር ሰዓቱ ምግብ በርከት ያለ ስለነበረ ረ ምግቡ በስተዋል ብትልም አይ፣ ሌላም እንግዳ አለ ብላ ነበረ። ሲመጡ ፈትያና ፍአድ ናቸው የመጡት። ፍአድም ደግሞ እሷ እንዳለች እኮ አላውቅም ነበረ ቢልም ፍቅር ደግሞ ተረጋግታ አይ ቁጭ በሉ፣ ፍጡር ከበላኝ በኋላ የሚወራ ቁም ነገር ካለ እናወራለን ብላለች እና ን ከጨረሱ በኋላ ግን ፍአድ እንሄድ ነው ያለው። ልጅየው ግን ቁም ነገር የማወራችሁ ነገር አለ አንተንም ፍቅርንም በስልክ ያወራኸኝ ነገር አለ። አንተም ባለህበት ነገር እርግጠኛ ከሆንክ በዛው ጽና። እኔ ግን ፍቅርን እንደ ፍቅረኛ ሆኜ ነው የማናገረህ፣ እንደ ጓደኛ አይደለም ሲለው ፍአድ በጣም ደንግጧል ማለት ነው። አይዞ ፍአድ ተረጋጋ፣ አትደንግጥ። ይህ ነገር ምንም አዲስ አይደለም። ለምሳሌ ልጁ እንደተናገረው ከሆነ አንተ ከእሷ ጋር ጓደኛ ከሆናችሁ ከፈትያ ግን እንዴት ሊሆን ይችላል? እናንተ ፍቅር እንደዚህ ቶሎ ቶሎ ነው እንደሚይዘው ወደዛ ወደዚህ ይሯሯጣል፣ ይሯሯጣል ማለት ነው። ለማንኛውም ማለት ነው። በእርግጥ ይሄ እናንተ ድራማ ነው፣ ቀን ተቀን ዕለት ተዕለት ተገናኝታችሁ እንደዚህ ቪዲዮ መስራታችሁ ለእናንተ ትልቅ እንትን አለው ማለት ነው። እና ቢሆንም ግን ነገ ደግሞ በፋር ቻናል እንደዚሁ ፍጡር ተገባብዛችሁ ደግሞ እንደምናያችሁ ተስፋ እናደርጋለን። ግን ጸብ ባይኖረው ጥሩ ነው፣ ምክንያቱም ከጸብ ምንም ነገር የለም። ዛሬ ራሱ ፍትያ እርግጠኛ ና ኮሜንት አንብባ ይመስለኛል የብዙዎች አስተያየት ነበረ። ባለፈ የሰሩት ቪዲዮ ላይ በጣም ፍቅርና ፍአድ መታረቅ የለባቸውም ብላ ቃል አጋኖችን ስትጠቅም ነበረ። ዛሬ ግን ምንም ነገር አልተናገረችም። እንደዚህ አይነት ሰላም የማይፈጠር ከሆነ በቃ እንሂድ። ተረጋጉ፣ ዛሬም ለጭቅጭቅ ነው ወይ እያለች ነበረ ማለት ነው። ስለዚህ ህይወት እያንዳንዷ ቀን ታስተምራለች። በተለይ ደግሞ ከሰዎች ጋር እየኖርን ካለን የሰዎችን ምክርን የሰዎችን ሀሳብን እርስ በርስ የምለዋውጥና እንዲሁም ደግሞ እያንዳንዱ ሰው ሸር መደራረግ አለ፣ የሀሳብ ሸር ማለት ነው። ስለዚህ ፍአድም ደግሞ ተረጋጋ፣ ምንም የሚያስደነግጥ ነገር የለም። እና ፍቅር ደግሞ አንቺም ተረጋጊ፣ ብቻሽን ሆነሽ አስቢበት። ለሁሉ ነገር ግዴታ ከሌሎች ሰዎች ጋር ሆነሽ አይደለም፣ መበርታት ወይም ደግሞ መጠንከር ያለብሽ። እሷ ስትጎዳ ወይም ደግሞ የሆነ ነገር ስትሆን እንድትሆን አልፈልግም፣ ከጎኗ ሆናለሁ፣ ደስተኛ አደርጋታለሁ እያለ ነበረ ማለት ነው። እና ሁሉም ሰው ፍቅርን እንጎዳታለን ብሎ ሳይሆን የሚጀምሩት እናሽ ደስታታለን ከጎኗ እንሆናለን ብለው ነው። እና ሰዎች እሷም እያመነቻቸው መልሶ ደግሞ እየተጎዳይ ነው ያለች ይችለኝ ማለት ነው። ማንም ኖረ ማንም ያለምንም ድጋፍ ያለምንም እርዳታ ደግሞ እሷ ጠንካራ በርትታ በራሷ እራሱ መስራት ትችላለች። ግዴታ የሰዎች ድጋፍ እኮ የማያስፈልገን ጊዜ ይኖራል አይደል እንዴ? ግዴታ ሰዎች ታጎናችን ስላሉ ብቻ አይደለም ደስተኛ የምንሆነው። በእርግጥ ሰውንንና ሰው ያስፈልገናል፣ ግን አንዳንዴ የሆነ በመጥፎ ስሜት ውስጥ ስንሆን ራሳችን ታረጋግተን ለራሳችን ጊዜ ሰጥተን ለማሰብ ራሱ እኔ ከጎኔ በተለይ በተናደዳችሁ ወይም ደግሞ በተቆጣችሁ ሰዓት ሰው ከጎናችሁ ካለ ሀሳባችሁ ብትንትል እኔ ልባችሁ ይችላል። ግን ደግሞ ለብቻችሁ የሆናችሁ የምታስቡ ከሆነ በራሳችሁ እንድትወስኑ በራሳችሁ ደግሞ እንድትቋቋሙ ያደርጋችኋል ማለት ነው እና ከጎኗ ነኝ እኔ። ደስተኛ አደርጋታለሁ። እንደ ሁሉም ሰው እኮ ደስተኛ እናደርጋታለን እንጂ እናስከፋታለን ብለው እሷን የቀረባት ሰው የለም ማለት ነው። እና ፍቅር ደግሞ ብዙ ነገሮችን ማስተዋል ትችላለች፣ ማገናዘብ ትችላለች። እና ምርጫዋንም ደግሞ ራሷ ማወቅ አለባት ብዙ ጊዜ ሰዎች በሰዎች የምንታጀብ ከሆነ የራሳችን የሆነን ነገር ልናጣ እንችላለን። በራሳችን እንዳንወስን እንገደላለን ማለት ነው። እና ፍቅርዬ ደግሞ ሰሞኑን እንግዲህ በጥሩ ነገር ደስተኛ ሆና አሪፍ አሪፍ ቪዲዮዎችን እንደምትለቅ ቃል ገብታለች ማለት ነው። ይሳካልሽ፣ አይዞሽ። ፍአድም ደግሞ ተረጋጋ፣ አይዞ አይዞ። ሁሉ ነገር በችኩልነትና በንዴትነት የሚወሰን ውሳኔ ጥሩ ላይሆን ስለሚችል ፍቅርዬም ደግሞ ብቻሽን ሆነሽ ረጋ ብለሽ ለመስራት ሞክሪ እስኪ ብቻሽን አንድ ቪዲዮ በቃ ደስተኛ ሆነሽ ልቀቂና ያ ቪዲዮ ምን ያክል ነው እይታው የሚለውንም ደግሞ እንየው ማለት ነው። ሰው ለሰው አስፈላጊ ነው እናውቃለን። በመጥፎም በጥሩም ጊዜ ሰው ከጎናችን ሲሆን ደስተኞች እንሆናለን። ግን ደግሞ አንዳንዴ ለብቻችን ሆነን የምንወስነው ውሳኔ ለራሳችን ለወደፊታችን ይጠቅመናል ማለት ነው በራሳችን ኮንፊደንስ እንዲኖረን ስለሚያደርግ ለራሷ እንድትወስን ከጎኗ እስኪ ከዛ ከዚህ እያላችሁ ባትረባበሽ ሀሳቧን ቀን ተቀን እንድትቀያየር ባታደርግ ጥሩ ነው ማለት ነው። እና እያንዳንዴ ደግሞ ሰዎችን ጋብዛችሁ ዛሬ ለምሳሌ እኔ ከታዘብኩት ሰው ተጋብዞ በቤት ውስጥ በስነ ስርዓት ጋብዞ ወደ ቤቱ በሰላም ይሸኛል እንጂ እንዴት አንተ ፈሪ ብቻ የተለያዩ ነገሮችን ተናግሮታል ማለት ነው። እኔ ይህንን ነገር ወደዚህ መድገም ስላልፈለግኩ ነው እንጂ እያንዳንዱን ቃላት ይባላል። ግን የትኛው ባህል ማለት ቤት ሀገር ባህል ነው? እንግዲያ ቤታችን መጥቶ በስነ ስርዓት ጋብዘ ነው አስደስተ ነው ልንለያይ እንችላለን እንጂ ሰውን ጋብዘ ነው አስቀይመን ልንሰድ አይገባም ማለት ነው። ይህ ደግሞ የስነ ምግባር ጉድለት ይባላል። ብቻ ግን ይቅርታ ማለት ያልተመቸኝ ፓርት ስለሆነ ነው ማለት ነው። እና በእርግጥ ይህ እናንተ ድራማችሁ ሊሆን ይችላል፣ ግን ድራማ ቢሆን ራሱ የምታስተላልፉት መልእክት ምንድን ነው? እያንዳንዱ ነገር የሆነ መልእክት ቢኖረው ቆንጆ ነው ብለን እናስባለን። ምክንያቱም እንግዳ ተጋብዞ በእኛ በየትኛውም ባህል በሰላም ነው እንጂ የሚሸኘው ተሳድቦ አይሸኝም ማለት ነው። ደግሞ ያውም ቁም ነገር ልናወራ ነው ብላችሁ ጠርታችሁ እንደዛ አይደረግም። ይመቻችሁ። የዛሬ ቪዲዮአችን ይህንን ይመስላል። በሌላ በቀጣይ ቪዲዮ እስከምንገና ድረስ በእያላችሁበት ሰላማችሁ፣ በዚህ ቲቪ ሰላም። ለሀገራችን ኢትዮጵያ ይብዛ። ወዳችኋለሁ። ባይ ባይ።